ክልክል እያርጉ ስመጣ የሆነ ነገር ልደፋኝ። አላንተ ራሱ ተጠንቀቅ፣ አባቴ በጣም ተጠንቀቅ። አሁን መሬቱን ሳደፋክ በፊት ፈርምላት፣ ካርታ ብላኑንም ስጣት፣ ሁሉንም ስጣት። ከአንተ ህይወት አይበልጥ፣ እኔ ሰርቻ አገኛለሁና። ውድ ቤተሰቦቼ እንግዲህ እንደሰማችሁት እንዳያችሁት ነው። የሚገርም ነው ማለት ነው። ሱመያ እንግዲህ አመረረች፣ በቃ ጨከነች ማለት ነው። ከህይወቴ የሚበልጥብኝ የለምና አልመጣም ሁሉንም ፈርምላት እያለች ነው። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ይቆዩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላ። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያቁ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ሱመያን ነጅ ያላችሁ የመጣሁት የሚገርም ነው። ትናንት እንግዲህ እነ ሰይድ በሰጧት ቪዲዮ መሰረት ምላሿን ዛሬ ሰጥታለች። እንግዲህ ይህ ቪዲዮ ለሱመያ ነው። ሱመያ ስንው እና መልስ ስጭ ብሎ ነበር ሰይድ አያንቱ። እንግዲህ ስሟ ልዩ እኮ ነው አያንቱ። እንግዲህ ቤቷን የሱመያን ቤት በስሜ ፈርምልኝ ብላለች። በስሜ ፈርምልኝ። እኔ ምንም ነገር የለኝም በስሜ የሆነ ነገር የለኝም፣ ንብረት የምለው የለኝም። ቤተሰቦች እየመጡ ምንም የለሽም አንቺ እያሉ ነው ብላለች። ወንድሟን አምጥታ በወንድሟ ፊት ማለት ነው እንግዲህ ሰይድን ሰምቶ ተቀብሎ በቃ ችግር የለውም ብሎ ኖርማል ነው ብሎ በቃ እፈርምልሽ አለሁ ሡመያ ትስማና መልስ ትስጠኝ እያለ ነው። ከታረቀችኝ እሰጣለሁኝ እያለ ነበረና ኧረ የሚገርም ነው። ከእሷ አጠያየቅ እየሱ እሺ ማለት ማለት ነው እንደዚህ በቀላሉ በቃ ኖርማል ነው ብሎ እንትን ማለቱ በጣም ነው የሚገርመው ማለት ነው። እና እሱ መያጀግኒት ደግሞ እናቴ ሰርቼ ነው ያገኘሁት ሰርቼ አገኘዋለሁኝ ለአንድ ቤት ብዬ ስመጣ ህይወቴን ባጣስ? ብላለች ህይወቴን እፈልገዋለሁ። ትክክል ናት። ቀዳሚ ህይወት ነው ስለዚህ ሀዩ ደግሞ ንብረት ስለሆነ የምፈልገው ለሰው ህይወት ማሳሽ ተሆነ ደግሞ ንብረት ከሆነ ንብረቱን ሰጂ፣ ሱመየ ደግሞ ልጆቿን ይዛ ህይወቷን ትጠብቃለች ማለት ነው። ሱሚ እንግዲህ ልጆችሽ ጋር ህይወትሽን ጠብቂ ነው የሚለው። እኔም እንደዚህ አይነት እንግዲህ ንብረት የሚፈልጉ ሰዎች ትንሽ ርህራሄ የላቸውም ማለት ነው። ለህይወት እናት የከበር ናቸው ንብረት የሚያደንቁ ሰዎች ማለት ነው። በነገራችን ላይ የሰው ልጅ ጤና ተሆነ ሰርቶ ማግኘት አያቅተውም ሰርቶ ነው ያገኘች ሰርታ ነው ያገኘችው ያንን ቤትና ሰርተሽ ታገኘዋለሽ ምንም ቦታ እንዳትሰጭ እንዳትበሳጭለት እሱ ኦኬ ብሎ ተፈረመላት ይፈርምላት ማለት ነው እንዳልሽው ጎበዝነሽ ቤት አለ ይብለሻል ሲያልቅልሽ ቤትሽ የራስሽ ነው መግዛትም እችላለሁ ሰርቼ እርሜ ለመዳም ቅመሞች እርሜ እኔን ለሚወዱኝ ቤተሰቦቼ ተከታታይዎቼ እነሱ ላይክ ሼር ሰብስክራይብ እያረጉት አበረታቱኝ፣ ታበረታቱኝ እሰራለሁ፣ እለወጣለሁ፣ ቤት ምገዛለሁ ወደፊትም ብላለች። ስለዚህ ህይወቴ እንፈልገዋለሁ ቀዳሚ ህይወቴ ነው። እኔ ቤት ፍለጋ ብዬ እዛ ከል ከል እያልኩ ብመጣ የሆነ ነገር አድርጋ ብደፋኝስ እያለች ነው። እና ሀዩ እንግዲህ አዩ በረኪና ነው መላተ ብላለች። አያንቱን አዩ በረኪና ነው መላካውን በኋላ በረኪና ነው መላተ ብላለች። ሱሚ እንግዲህ እንዳሹ በርቺ፣ ጉዞ ወደፊት ነው አድራቂዎችሽ ተመርካቾችሽ ያበረታቱሻል ሰራሽን ተሰሪ ያለሽ ታቤት ሌላ ነገር ማረግ ትቻልሽ ማለት ነው። የሰው ልጅ ዋናው ጤና ነው። ከልጆችሽ ጋር ባል ብሄድ ባል ይመጣል፣ ግን አባት ብሄድ አባት አይመጣም። ስለዚህ እሱ ነገር ነው ትንሽ የሚያሳስብሽ ማለት ነው። አንቺና እሷ ልጅ ስላል ወለደች ስለለላት ስላላላት ያንቺ ስሜት የአንቺ ሀሳብ አይገባትም ማለት ነው። አትረዳሽም። ገብተሻል ሱሚ ልጅ አለው፣ ልጅ ወለደ ነው የሚሰማሽ። አንቺ ለልጆችሽ አባት አባት ለልጅ ኩራት ነው መከታ ነው አለመባሉ ድጋፍ ነው። ስለዚህ እሱ ነገር ስለሚያጨናንቅሽ የልጆቼን አባት ምንም እንዳይሆን ቢዶ አረግለታ አለሁኝም ተይው፣ ንብረቱን ውሰጂ ምንም እንዳታረጊ እሱን በለቻል እና ትክክል ነሽ። ሰይድም እንግዲህ በቀጥታው ምንም ሳያንገራግር እሷ የምትለኝ ሱመያ የምትለኝ ልስማና ና እሰጥሻለሁ፣ ችግር አይግባሽ፣ አይጨነቅሽ አይጭነቅሽ፣ የሱመያን ቤት ነው ለመውሰድ የፈለግሽው ብሏል። ጉድ እኮ ነው። ወይኔ ጉዴ! እንዴት እንዴት ሰይድ እንደዚህ በቀላሉ እንደው እንደ ቀላል ነገር አድርገህ የሱመያን ቤት ነው የፈለግሽው፣ ችግር የለውም ትላለህ አንተ። ከባድ ነው በጣም እንዴ። ልጆችስ፣ ልጆችስ ብለህ አታስብም እንዴ ሱመያን ባታስብ ሱሚ እኮ እስከ ልጆቿ ነው የምታስበው። አንተ ለምን ልጆቼ ብለህ አታስብም? ሱሚ እንግዲህ ያው አንዳንዴ አስተሳሰብ ይለያል። ወንዶችም እንግዲህ አይ ከባድ ነው ብቻ እና አብሽሬ ስራሽን ስሪ፣ ጠንክሪ ነው የምንልሽ። አዩ እንግዲህ ቤቱን ከፈለገች ይስጣት። ቤት ብቻ ስትይዛ ምን እንደምታደረግ ማለት ነው። ቤቱ ብቻውን ለሰው ልጅ ፍቅር ያስፈልገዋል። ልጅ ሲኖር ደግሞ የበለጠ ያምራል። ቤት ብቻውን ምንም ባዶ ወና ነው ቤት ያለ ልጅ ማለት ነው። እና ሶሙ ልጆችሽ አሉልሽ፣ የትም ብትሆኝ ከልጆችሽ ከጎኑ ናቸው። ሁሌም ደስተኛ ነው የምትሆኒው በልጆችሽ ማለት ነው። እና ጠንከረሽ ራሽን ስሪ። ሳይዶ እንግዲህ ከዩ ታዋጣ ማለት ነው የሱመያን ቤት ፈርም እስቲ። ለሱ አልታረግ ነው እስቲ። አልመጣም ብላለች፣ አልመጣም ፈርም የምታረገው ልኝ ብላለች እስቲ ፈርም እስቲ፣ እንግዲህ አንተ ማለት ነው እውነት ፈርም አስተላልፈህ እንትን ልትል ነው። እሷ እስከ ህይወቴ የሚበልጥብኝ የለም። እኔ ቦታ ፍለጋ እዛ ከልከል እያልኩ አልመጣም እዛ ስመጣ እ ትደፋኛለች ለቤት ብዬ ለቦታ ብዬ ስመጣ ትደፋኛለች። ህይወቴ ነው ፈልገዋለሁኝ። አይደለም አንድ ቤት ሌላም ተጨማሪ በስሜ ያረክልታለ እኔ ሳላውቀው እሱንም ጨረ ጨምረህ ፈርምላት ብላለች እንግዲህ አንተ ታውቃለህ ማለት ነው፣ ጨምረህ ፈርምላት ብለሃለች እንግዲህ። ሃያንቱ ቤትሽ ትረከቢያለሽ ማለት ነው እንግዲህ። ሰይር ተፈረመልሽ፣ ሱሚ እንግዲህ ጀግና ናት፣ ጎበዝ ናት። ከልጆቼ ከህይወት የሚበልጥ የለም። ያንተም ህይወት አስፈላጊ ስለሆነ ከአንተም ህይወት የሚበልጥ የለም፣ ፈርምላት ከምትደፋ ብለሃለች። ተጠንቀቅ፣ የልጆች አባት ነህ፣ ተጠንቀቅ። ልጆች አባት ያስፈልጋቸዋል። ስለዚህ ተጠንቀቅ፣ ፈርምላትና ተውሰዲ ብልሃለች እንግዲህ፣ ትፈርማለህ ወላ ትፈርምም፣ ያንተ ነው ማለት ነው። እንዴት እንደምታደረግ እናያለህ፣ እናያለን። ሱሚ መልሷን ትስጥና ያልከው ሱሚ መልሷን ሰጥታለች። በሱመያ መልስ መሰረት አንተ ደግሞ ምን አይነት ውሳኔ እንደምትወስን እናያለን ማለት ነው። ሰይዶ እንግዲህ ጉድ እናያለን። ሱሚ እንግዲህ ያለሽ ምርጫሽን ወስነሻል። አንቺ የወሰንሽውም ጥሩ ነው ለሰውት የማይሳሳሰው ምንም ነገር ማድረግ ወደኋላ ኋላ ስለማይል ማድረጓ ስለማይቀር ጥሩ አስተያየት ጥሩ ሀሳብ ነው የሰጠሻቸው ማለት ነው። ይፈርምላት። ሰርተሽ ናገኘሹ ሰርተሽ ታገኘዋለሽ። ጎበዝነሽ ከሰራሽ ደግሞ ታገኛለሽ ማለት ነው። እንግዲህ ይከብዳል። እሷ አንተ ያለችበት እዛ መታ ታልታረቀች በቃ ምን እንደምታረግ እስቲ እንግዲህ መልሶ ተመልሶላሃል ሰይድ ማለት ነው። እና ሀዩ እንግዲህ ያው በቤተሰቦችሽ ሀሳብሽ ተመርኩዘሽ አንቺ የፈለሽው ንብረት ነው ማለት ነው። ቤተሰቦቼ ንብረት የለሽም ይሄ የለሽም አሉኝ ብለሻል። በእነሱ አባሽ ተሳበሽ እንግዲህ ንብረት ነው የጠየቅሽው። እንግዲህ ንብረትሽን ያው ልትረከቢ ነው ማለት ነው ሱመያ። ለፋችበት አስር አመት ለፍታበት እሱ ልትጁ ነው። ይዋጥልሻል፣ ግን እሺ ብሎ ይዋጥልሻል። ይበላሻል። በቤት ውስጥ ስትቀመጭበት አያንቀጣቅጥሽም። የሚገርም እኮ ነው። ውድ ቤተሰቦች እንግዲህ ላይ ሸር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። አበረታቶኝ እንግዲህ፣ ሱመያ ትክክል ውሳኔ ነው የወሰነችው። ከሰው ልጅ ህይወት ገንዘቡ አይበልጥም እና ህይወቷን አስቀድማለች። እና ቤት ምንም ማለት አይደለም፣ ሰርታ ነው ያገኘችው። አሁንም ሌላ ቤት ሰርታ ማገኘት ትችላለች። ስለዚህ ህይወቷ አስፈላጊ ስለሆነ፣ ለልጆቿ መኖር ስለምትፈልግ፣ ገንዘቡን ትውሰደው፣ ቤቱን ትውሰደው ብላለች። እንግዲህ አያንዶ ቤቱ ይፈረምልሻል ማለት ነው። ጠብቂ፣ ቤቱን ይዘሽ አንቺ ወደዛ ተሄጃለሽ። አዩ ልጅ ሱመያ ደግሞ ልጆቿን ይዛ ሰርታ ታገኛለች ማለት ነው። የሰራችውን ቤት መልሳ ትሰራዋለች ወይም ትገዛዋለች ማለት ነው። ዋናው ጤና ነው። ሳይዶ እንግዲህ ቤት ይዛ ቤት ከፈለገችው ንብረት ከፈለገችው ጋር ከሆነ ምርጫ እሷ ጋር ሆነ እዛው ባዶ ቤት ተቀመጡ ማለት ነው። ለልጆች ስትል እንኳን ትንሽ እኔ በጣም ነው የገረምከኝ። ምር የልጆቼ ቤት ነው አትልም? አሁን እኮ በእሷ ስም አዞር ከው አይደል? ሱመያ የለፋችበትን አይበልና፣ ሞት ቢመጣ ለአያንቱ ሊሆን ነው ማለት ነው ቤቱ። እንዴ እናታቸው ለፍታ ለፍታ ለልጆቹም ላይገባ ነው ማለት ነው። በእሷ ታዞር ከው እና እንዳለችውም ሱመያ ያለችው ነው ትክክሉ ሳይዶ እንግዲህ ብትወልድ እንኳን ተሰይታንተ ብትወልድ እንኳን ያንተ ንብረት የሆነው በአባታቸው በኩል ነው ማግኘት የምችል ትችለው። ስለዚህ እሷ አይገባትም ነበረ፣ ግን እሷ ገንዘብ ስለመረጠ አንተም ደሞ ስለመረክላት፣ ሱመያ ትስማና እሰጥሻለሁ ፈርምልሻለሁ ስላልካት እንግዲህ አንተም መርጣል። ገንዘባቸውን ዛቸው ወደዛ ሆኑ። ሰሙ ደግሞ ተልጆቿ ጋር በጤና ትኑርበት ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ሱመያ ና አበረታታት ባላችሁበት አላ ይጠብቃችሁ። ላይክ ሸር፣ ሰብስክራይብ ማድረግ እንዳረሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።